በደህና ከደረስን በኋላ በዚያን ጊዜ ደሴቲቱ መላጤ እንድትባል አወቅን! አረማውያንም የሚያስገርም ቸርነት አደረጉልን። ዝናብ ስለሆነም ስለ ብርዱ እሳት አንድደው ሁላችንን ተቀበሉ። ጳውሎስ ግን ብዙ ጭራር ጭራሮ አከማችቶ ወደ እሳት ሲጨምር እፉኝት ከሙቀት የተነሳ ወጥታ እጁን ነደፈችው። አረማውያንም እባብ በእጁ ተንጠልጥላ ባዩ ጊዜ እርስ በርሳቸው የደብረዘይት ሰዎች ይመስሉኛል እነዚህ። ይህ ሰው በርግን ነፍሰ ገዳይ ነፍሰ ገዳይ ነው፣ ከባህርስ እንኳን በደና ቢወጣ የእግዚአብሔር ፍርድ በህይወት ይኖር ዘንድ አልተወውም አሉ። እርሱ ግን እባቢቱን ወደ እሳት አራገፋት። አንድ ሰው አሜን ይበል። እርሱ ግን እባቢቱን ወደ እሳት ምን አላት? አራገፋት አንዳችም አልጎዳቸው? እነርሱ እነርሱ ሊያብጥ ወይም ወዲያው ሞቶ ሊወድቅ ነው ብለው ይጠባበቁ ነበር። ብዙ ጊዜ ግን ሲጠባበቁ በእርሱ ላይ የሚያስገርም ነገር ባላዩ ጊዜ ይህ አምላክ ነው ብለው ሀሳባቸውን ለወጡ ይላል ጌታ። ይባል ለጌታ ቃል ክብር ሰተን እንቀመጣለን። ክብር ስጡን ያልኩት። ሃሌሉያ። የዛሬ የመልእክት ሀሳብ ሀሳባቸውን ይለውጣሉ የሚል ነው የጠላቶቻችሁ ሀሳብ። ዛሬ ከዚህ ጉባኤ ሳትወጡ ምናልባት ቴክስት ሊልኩ ይችላሉ። ሀሳባቸው ግን ይለወጡ። አሜን። አንድ ሰው አሜን ይበል። አጠገባቸው ያለው ሰው ያንተም ቢሆን ሊለወጥ ይችላል ብሉት። የጠላቶች ሀሳብ ይለወጣል ብሉት። ጌታ ይባርክ። እንደምታቁት ይሄ የሐዋርያት ስራ መጽሐፍ ነው። የ30 ዓመት ታሪክ እንዳለው እንደምታውቁት፣ የ30 ዓመት ሪቫይቫል ነው። በጣም በሚገርም ሁኔታ ደግሞ በአዲስ ኪዳን ላይ አስገራሚውን በተዋቡ ቃላቶች የሚያቀርብልን በጣም በየገባበት በየሀገሩ ቋንቋ እየተጠቀመ አህዛብ የነበረው የሱሪያዊው ሰው የነበረው የሉቅ የሐዋርያው ቅዱስ ጳውሎስ አጠገብ ላይ የነበረው እስከ መጨረሻ ድረስ ራሱ ሉቃስ ብቻ ነው አጠገቤ ያለው ብሎ የሚዘግብለት ቴዎፍሎስ ለሚባለው ለተከበረው ሰው የሉቃስ ወንጌልን ሲጽፍለት በዚህኛው ደግሞ ሳይት ቤተክርስቲያን የቀጠለችበትን አዲስ ሪቫይቫል እንዲመጣ ሚገርም መጽሐፍ አድርጎ የሚያቀርብልን ወንድማችን ሉቃስ ነው። ይህ ሰውዬ ሐኪም ነው። እንደገና ደግሞ የነዚህ ሰዎች እንቅስቃሴ እየተከተለ የሚጽፍ ነው። ድንቅ ጸሐፊ ነው። እና ለቴዎፍሎስ ከሚያበረክትለት ሁለተኛው መጽሐፍ ደግሞ የሐዋርያት ስራ መጽሐፍ ቴዎፍሎስ የሚባለው ሰውዬ የተከበረ ነው። እንደገና ደግሞ የሉቃስ መጽሐፍ በትክክል ይታተም አይታተም ደግሞ የሚከታተልና ያሉበትን ሁኔታ የሚያጣራ የበጣም የተከበረ አይነት ሰው እና ለዚህ ሰው ከሚጽፍለት መጽሐፉን ጠቅለል አድርጌ ስነግራችሁ ታሪክን ለመድገም የተጻፈ ነው። ቤተክርስቲያን በአደገኛ ስደት ውስጥ እንዴት ጸንታ መቆም እንደምትችል የሚነግረን መጽሐፍ ነው። እንደገና ደግሞ የሐዋርያት ስራ መጽሐፍ ባይኖር ቤተክርስቲያን በዚህ ዘመን አትኖርም። ለዛ ነው በቤተ ክርስቲያናችን ውስጥ ሐዋርያ የሚያስፈልገው ነቢይ የሚያስፈልገው ወንጌላዊ የሚያስፈልግበት ምክንያት ይገርመሃል። እነዚህ ሰዎች ቀዳዳ ነው የሚፈልጉት ኢየሱስን ለመስበክ። እስቲ ስለራሳችሁ ተናገሩ ሲባሉ ርዕስ የላቸውም ኢየሱስን ይቀጥላል። ክብር ለኢየሱስ ይሁን። እቺ ቤተ ክርስቲያን ደግሞ እንደዚህ እንድትሆን ጸልያል እና ከምዕራፍ አንድ እስከ ምዕራፍ አስራ ሁለት እንደሆነ እንደምታውቁት ሐዋርያው ጳውሎስ የሐዋርያው ቅዱስ ጴጥሮስ መልእክትን በስፋት የሚዘግብ ነው። እስከ ቆርኔሌዎስ እስከ ይሁዳ ድረስ ሰማርያን ያካልላል በፊሊፖስ ሄዶ፣ በዚህ በኩል ደግሞ ወደ ቆርኔሌዎስ ቤት ራሱ ይመጣና እስከ ይሁዳ ድረስ የሚለው ይዘግብልንና ምዕራፍ 13 አካባቢ ከ14 ዓመት በኋላ አረብ ሀገራትን ዞሮ ዞሮ ዞሮ ከመጣ በኋላ በርናባስ የሚሉት ያ የመጽናናት ልጅ ከገባበት ገብቶ ጳውሎስን አንጾኪያ ወደምትባል የአህዛብ ወደነበረችው ቤተ ክርስቲያን ይዞት ይመጣል። በዚያ መምህራንና ነቢያት በመጸለይ በመጾም ሳሉ መንፈስ ቅዱስ መጥቶ ለመጀመሪያ ጊዜ ሳኦል የነበረውን ጳውሎስ ወደ ጳውሎስነት እጅ ጭነው አሰናበቱት። የዚህ ሰውዬ ታሪክ ከምዕራፍ ዘጠኝ ኢየሱስን ከማግኘት ቢጀምርም በትክክለኛ ኦርዲኔሽን አግኝቶ ሹመት አግኝቶ ግን ወዴት ይጓዛል? ከቤተ ክርስቲያን እስከ ሐዋርያት ስራ 28 በእነዚህ ሁሉ ከተማዎች ውስጥ ዘንቢል የሚበቃው ሰውዬ የእስር ቤት መሰረት እያናወጠ እና አርጤምስን እየሰባበረ ቮካቡለሪ ወደ ሌለው ሰማይ እየተነጠቀ የሚከር አስገራሚ የሆነ በ33 ዓመቱ ጌታን ያገኘው ጳውሎስ 65 ዓመት አካባቢ በቆንጨራ አንገቱ ተቆርጦ ማሜርታይን የምትባል እስር ቤት ውስጥ እንደሞተ የሚነገርለት ብቸኛው ጳውሎስ። ቀጣይ ደግሞ የሆነ አንድ ቀጫጫ ፊታችሁ የቆመ በዛ መንፈስ የሚነሳ ደግሞ አንድ ጳውሎስ አለ ብዬ አምናል። እናንተ ከደበራችሁ፣ እኔ አሜን ብያል። ኢየሱስ ጌታ ነው አሜን። እመነኝ፣ ያችን እስር ቤት ራሱ ሰሞኑን ነው አያታል እሱ የሞተባትን አሻ። ጌታ ኢየሱስ ይባርክ እና የሆነ ነገር ለወስ እንዲያደርጋችሁ ፈልጌ ነው። ጌታ ምስክር ነው። የሞተበትን እስር ቤት ሂጅ፣ እዛ ነው ራሱ መሞተው ሬሳ ወደዚህ አላመጣም፣ ጌታ ይመስል እና ይሄ ሰውዬ በጣም በሚገርም ሁኔታ እነዚህን ጉዞዎች ካረገ በኋላ በይግባኝ አማካኝነት ወደ ኢጣሊ ወይም ወደ ሮ ጉዞ ለማድረግ ሐዋርያት ሥራ 27 26 ላይ የሚጀምር ታሪክ ነው። ስለ ራስ አውራ በተባለበት ጉባኤ ላይ ስለ ኢየሱስ አውራ።

ስለዚህ እዚህ ቦታ ማሽቀርቀር እዚህ ቦታ ማሽቃበጥ ብቻ ሳይሆን ይሄ ሰውዬ ሁለት መቶ ሰባ ምናምን እስረኛ ፓስተር ነበር። እንኳን ትምህርቱን መዝሙሩን ያደምጡ ነበር። ስለዚህ ወረድ ብለን እንስበክ ወዳጆቼ፣ ጌታ ሊመጣ በደችል ወረድ ብለን ወደ እስር ቤት ወጣ ብለን ወደሆነ ምንም የእስር ቤት እኳ፣ ስንት ነገር የታሰረ ሰው አሉ እና በጣም ከዚህ በኋላ አስራ አምስት ደቂቃ ባቆያችሁ ነው እና ይሄ ሰውዬ በዚህ ሥራ 28 ላይ 27 ላይ በፊታችን የሆነ ጥፋት ያለው አላቸው። ፕሮፌቱን አልሰማም ብለው ፕሮፌሰሩን ሰሙ። ትንሽ እንደሄዱ ጳውሎስን የፈራ አውራቂስ ሮም እንዳትደርስ የሚል አይነት መልእክት ያለው ትንሽ እንደተጓዙ ይላል። ትንሽ ትንሽ እንደተጓዙ እንዳሰቡት መስሏቸው እ አውራቂስ የሚባል አንድ ልከኛ የደቡብ ንፋስ ብቃ ይገርማል። እኔ እንዴት እንደምወደው እኔ አሁን እዛ ንፋስ ውስጥ ነው ያለሁት። በቃ አምላክ ቀኝ ጆሮአችሁን ሰጣችሁ። ሰ እንደ ንፋስ እናንተን የሚያብራራ ምንም ነገር የለም። ኢየሱስ ጌታ፣ ቤቶቻችሁ የደበሯችሁ ንፋሶች ዛሬ በጌታ ቤክሴንደር ቤሴንደረዴ ወስደዋለሁ። እንዴት በረከት አድርጌ እንደምሰራው ናይ ሰውዬ ከብዙ ዘመን በፊት ወደ ሮም መጣ። ወደ ሮም መጣለው ጩኸቱ ሮም ጋር ነበር። ምክንያቱም ለሮም አይቷ ወይም ደግሞ ለሮም ቤተክርስቲያን ሐዋርያዊ ትምህርት ስላልሰጣት እዛ ውስጥ የተቃወሰ ትምህርታል። አታክልት የሚበላው ስጋ የሚበላውን ይንቃዋል፣ ስጋ የሚበላው ደግሞ አታክልት የሚበላውን ጉባኤ ይንቅ ስለነበረ እውቀታችሁን በፍቅር አድርጉት ሊላቸው ደህንነት ሳሊቬሽን ሊሰጣቸው እና እሱንም በአይን አይቶታ አያውቁም። በነ አግርጳ ምናምን በነ ማነው ጥሩ ልጅ ቤተክርስቲያን ይዞ በነ አቂላና ጵርስቅላ ምናም የተመሰረተች ቤተክርስቲያነች ዳቆታል። በቃ ጥወት ይዞታ መቼ ደብረ ዘይት በቆምኩ ይዳር ሰውየው እና ሰውየው በኮንፈረንስ ሄዳለ ብሎ በእስር እግዚአብሔር እጆቻችሁ ላይ ያለውን ሰንሰለት እግዚአብሔር እጆቻችሁ ላይ ያለውን ፈተና በድል በኩል አይደለም የሚወስዳችሁ። አንዳንድ በሮቻችሁን እግዚአብሔር የሚሰጣችሁ በጠላቿቸው ፈተና በኩል አንዳንድ፣ የሚሰጣችሁ የሚገርም ቅባት ደም ማስለቀሳችሁ ጉዳይ ውስጥ ቁጭ ብሏል። ለዚህ ሰውዬ በክብር ሄዳለሁ ብሎ እንደ ሰንሰለት ክብር አለ ወይ? በጌታ በኩል በመጣብ ፈተና ያለ አይነት ክብር አለ ወይ? ወግ ማድረግ ነው። ፈተና ከመጣበት ወግ ደርሶ እስቲ አሜን ብ ወግ ነው። እናንተ ቤት አልወጣ ያላችሁ ፈተና እሱ ፈተና ቢወጣ ከቤታችሁ፣ አሁን ያለ ፈተና ቢወጣ ባይዘወይ ያልቦካ ሊቅ ነው የምትመስሉት እሱ ፈተና ነው ወዛም ያደርጋችሁ ዋይ በቃ መስሎ ነው። እስቲ ከቻሌንጅ ፍሪ ልሁን